ሰውም ራሴን በአምቡላንስ ሆስፒታል ያገኘት እድሎ ሀምሳ ምሳታ ብዬ ነው እውነት መስታወት እንደዚህ ብዬ ነው ራስ ይችላለማለት ለቤተሰቦቼ ተዘጋጁ ላተርፍ ትችላለች ብለዋቸው ነበር ዶክተሮቹ። እንደ አንቺ አይነት እድለኛ ታካሚ አልገጥምንም፣ በአንቺ ሁኔታ ላይ ሆኖ የተረፈ የለም አሉኝ። በመትረፌም በጣም ገረባቸው። ይህንን የምትለው ተወዳጇ ተዋናይ ማርታ ጎይቶም ናት። እግዚአብሔር የለም ብዬ አስቤ የማውቅ ነበር። ነገር ግን በጣም የማምናቸው ሰዎች ይረዱኛል፣ ከጎን ይሆናሉ ያልኳቸው ሰዎች ጥለውኝ ሲሄዱ እግዚአብሔር ብቻ እኔ ጋር ቀረ። የሰዎች ቃል በጣም ሰብሮኛል። አንድ አመት ከስድስት ወር ምንም አይነት ሶሻል ሚዲያ ሳልጠቀም ቀርቻለሁ። እኛም በዛሬ ቪዲዮ ተወዳጁ አርቲስት ማርታ ጎይቶም ምን ገጥሟት ነው አሳለፍኩት ያለችው ስመጥፎ ጊዜ ምን ነበር የሚሉትንና የማርታ ጎይቶም ያልተሰሙ ታሪኮችን ይዘን መጠናል። ጥቂት ደቂቃዎችን አብራችሁን ትጓዙ ዘንድ የአክብሮት ግብሻችን ነው። ተወዳጁ አርቲስት ማርታ ጎይቶም በአዲስ አበባ ሳሪስ ሰፈር ተወልዳ ያደገችው ማርታ ለቤተሰቡ ሁለተኛ ልጅ እንደሆነች እና በነፃነት እንዳደገችም ትናገራለች። በልጅነቷ በርካታ የበጎ አድራጎት ስራ ላይ ትሳተፍም ነበር። ወደ ፊልሙ አለም ለመግባት ከስድስት በላይ ፊልሞች ላይ በአጃቢ ተዋናይነትም እንደሰራች ትናገራለች። ወደ ህዝብ ያቀረባት ስራም የድምፃዊ አብነት አጎናፍር አስታራቂ የሚለው የሙዚቃ ቪዲዮ ሲሆን ከዛ በኋላም የመጀመሪያ ፊልሟን አልሰጥምን ሰርታለች። በዛ ፊልምም ተቀባይነትን አገኘች። ድንቅ ብቃቷንም ያሳየችበት ፊልምም ነበር። ከዛ በኋላ በርካታ ፊልሞችንም ሰርታለች። ኪያ፣ አልሰጥም፣ የወፍ ቋንቋ ድንቅ ብቃቷን ካሳየችባቸው ፊልሞች ውስጥ ጥቂቶቹ ናቸው። ኪያ ፊልም ከሁሉም በላይ ከሰራቻቸው ስራዎች ውስጥ አብልጣ የምትወደው እንደሆነ ትናገራለች። በህይወቴ ጉንፋን እንኳን አሞኛ ያውቅም ነበር ድንገት ሳላስበው አንድ ቀን ራሴን ሆስፒታል ተኝቻ ያገኘሁት ለእኔ በጣም አስደንጋጭ ጊዜ ነበር፣ ትላለች ማርታ። ዶክተሮቹ ለቤተሰቦቼ ተዘጋጁ፣ ላትረፍ ትችላለች ብሏቸውም ነበር። ነገር ግን በእግዚአብሔር ታምር ተረፍኩኝ። አሁን ላይ ሳወራው ይቀልብኛል። በሕይወቴ እግዚአብሔር አለ እንዴ ብዬ አስብ ያውቅ ነበር። ሲደርስ አወቅኩት። ሰዎች ሰላም ሲሉኝ እግዚአብሔር ይመስገን እንኳን ብዬ አላውቅም ነበር። ከዛ በኋላ ግን እግዚአብሔር ይመስገን ማለት ጀመርኩኝ። ትላለች ማርታ። ያመንኳቸው ይረዱኛል፣ ያልኳቸው ሰዎች ሁሉ ከጎን ያጠኋቸው። በዛ ሰዓት ቤተሰቦቼና ፈጣሪ ብቻ ነበሩ ከጎን የነበሩት። ዶክተሮቹ እንደ አንቺ አይነት ጠንካራ ታካሚ ገጥሞን አያውቅም የአንቺን በሽታ በአንቺ ልክ ታሞ የተረፋና አስታውስም እናስታውስም አሉኝ። ድኜም ወደ ቤት የተመለስኩኝ። ነገር ግን ከዚህ በኋላም ሌላ ፈተና ጠበቀኝ። የምወስደው መድኃኒት በጣም አወፍሮኝ ነበር። በዚህም ብዙ ትችትና ስድብም አስተናግጃለሁ የሚሰጡኝ አስተያየቶችም በጣም ሰብረውኝ፣ አንድ ዓመት ከስድስት ወር ከቤቴ ሳልወጣ ከሶሻል ሚዲያ ርቄ ቆይቻለሁ። ነገር ግን እግዚአብሔር ይመስገን ያ ሁሉ ነገር አልፎ እንደ ታሪክ እያወራሁት ነው ትላለች ተወዳጇ ተዋናይ ማርታ ጎይቶም። እኔ በእግዚአብሔር አጽናኝነት ተርፌያለሁ፣ ነገር ግን ብዙ ሰዎች ወድቀው ቀርተዋል። የሰው ልጅ የሚናገረውን ነገር ቢጠነቀቅ ጥሩ ነው። በእርግጥ የሰው ልጅ ያለውን ነው የሚሰጠው። ሲሰደብ ያደገ ይሳደባል፣ ሲመታ ያደገም ይማታል። ይሄን የተረዳሁት በኔ ላይ ደርሶ ሳየው ነበር። እና ሁላችሁም በሰው ንግግር እንዳትወድቁ ስትል ነው የተደመጠችው። አንዳንዴ ካፋችን የሚወጣው አንድ ቃል አንድ ሺህ መጥፎ ነገሮችንም ይዘው ይመጣል። በተለይም ደግሞ ታዋቂ ሲኮን አስቸጋሪው ነገር የህዝብ አይን ላይ ስላሉ በእያንዳንዱ ነገር ስድብና ትችትም አያጣቸውም። ይሄ ደግሞ በስነ ልቦና ጠንካራ ያልሆኑ ሰዎችን ጠልፎ ሊጥልም ይችላል። ብዙ ትላልቅ ሰዎች ምን ይሉኛ ልን ፍራቻ ያስቡበት ሳይደርሱም ተሰናክለው ቀርተዋል። ማርታም ከሌሊቱ ስድስት ሰዓት የሚለው ፊልሟን ስታስመረቅ በውፍረቷ ብዙ ነገሮች ተብለውባታል። ምን ውጣ ነው እስከሚል ፉቀና አስጠልተሻል እስከሚል ማሸማቀቅ ድረስም ደርሶባታል። ይሄ ነገር ሰብሯት እንደነበረም ትናገራለች። እንደዚህ አይነት ከአፋችን የሚወጣ ንግግር ከግለሰብ አልፎ ወደ ሀገር ማፍረስ ሲሄድም አይተናል፣ ሰምተናል። ማርታ ጎይቶምን የሚያክል ትልቅ አርቲስት በዚህ ልክ አሳስሮ ማስቀመጥ ከቻለ ሌሎች አዲስ ሀሳብ፣ አዲስ ተስፋ ይዘው የሚመጡትን ታዳጊዎች ምን ያክል እንደሚሰብር ግልጽ ነው። ይህን ፈርቶ በቤቱ የቀረውን ቤት ይቁጠረው። ቃላት ከጦሩ መሳሪያ እኩል ዓለምን ሲያጠፉም አይተናል። በሁለት ሰዎች መሃል የሚፈጠር የቃላት ሮራ አድጎ ወደ ቤተሰብ ከፍ ሲል ብሄር፣ ከዛም ሃይማኖት ከፍ ሲል ሀገር እያለ መድረሱም አይቀርም። ከአፍሪካችን እስከ ሌሎች የዓለም ዳርቻዎች የዘለቁ የጥላቻ ንግግሮች ያሳረፉት ጥቋቁር ነጥቦች በየምዕራፋቸው አሳዛኝ ጠባሳዎችን ለታሪክ ምስክርነት እየጣሉም አልፈዋል። የጥላቻ ንግግር እኛ ከምንፈልገው ሐሳብ ወይም አመለካከት ውጪ ያለውን በሙሉ ትክክል እንዳልሆነ በጥላቻ የምን ገልጽበት ሚዛናዊ ያልሆነ ግምት ነው። የጥላቻ ንግግር ምንጩ ፖለቲካዊ ወይም የመልካም አስተዳደር እጦት ዘር ወይም ሃይማኖት ብቻ ሳይሆን ችግሩ ያለው አመለካከቱና አተገባበሩ ላይ ነው። ልክ ማርታ እንዳለችው ማለት ነው። ሰው አስተሳሰቡ ላይ የተቀመጠው ነው ሌላ ሰው ጋር የሚሳደበው የጥላቻ ንግግር ወቅታዊ ትኩሳቶችን በፍቅር ማሸነፍ የማይችል ሰው የሚወረውረው ቁጣ ነው። ጥናቶች እንደሚያመለክቱት ከአካላዊ ጉዳት በተጨማሪ የጥላቻ ንግግር ሥነ ልቦናዊ ጉዳትን ያስከትላል። በተለይ በልጆች ላይ የሚደርሰው ጉዳት ደግሞ በጣም ከፍተኛ ነው። ልጆችና ታዳጊዎች የማህበ ማህበራዊ ድረገጾች ንቆ ተሳታፊ በመሆናቸው የጥላቻ ንግግሮችን እየሰሙ ስለሚያድጉ ለበርካታ የጥላቻ ወንጀሎች ምክንያት ተጠቂ የሆኑ መምጣታቸውም አይቀርም። ጥላቻን በጥላቻ የመመለስ ክፉ ባህሪያት ከጫፍ እስከ ጫፍ እየተለመዱ መምጣታቸውን የሚያስከትለው ጉዳት በዘግናኝነቱ እንዲታወስ የጥላቻ ቋንቋ ድርሻ የጎላ ነው። አጥተነዋል ብለን የምናስበው ነገር ግልጽ በሆነ መንገድ የመጠየቅ ይልቅ የሌሎችን ስሜት በሚጎዳና ለበቀል የሚያዘጋጅ ሁኔታ ምቹን መደላደል ወደ ጎን ገፍተን ካብ የሆነ መንገድ እንድንመርጥ ያደርገናል። ግራን ሲመታ ቀኝን ስጥ የሚለውን ቅዱስን ቃል እየሰማ ለኖረ ህዝብ የጥላቻ ንግግሮች ሊፈታተኑት ቢችሉ የኪሳራ ፕሮፓጋንዳነቱ የሚረዱት ጥቂቶች ሆነዋል። ዳኛ ሲበድል በዳኛ አህያ ሲያጋድል በመጫኛ ብሎ የተሳሳተን ማስተካከል የሚያውቅበት ህዝብ ብዙ ቢሆንም ነገረኛ ሰው ከመንገድ ዳር ቅበሩኝ ይላል እንደሚሉት ውሃ በማያነሳ ምክንያት ለጥላቻ ንግግር ሌት ተቀን የሚተጉ መኖሩን መታዘብ ይቻላል። በጥላቻ ንግግር የማገናዘብ ሚዛናቸውን በተዛነፈ ቡድኖች ከተከሰቱ ዘግናኝ ሰብአዊ ጥፋቶች መካከል በዓለም ታሪክ አስከፊው የሩዋንዳ ዘር ፍጅት ተጠቃሽ ነው። ጥላቻ በዘራው በዚህ የጅምላ ጭፍጨፋ ከ800 ሺህ በላይ ዜጎች በ30 ቀናት ለሞት ተዳርገው እንደነበርም አይረሴ ክስተት ነው። ዩጎስላቪያ በብሔር ጥላቻ ከ100 ሺህ በላይ ህዝቦች ለሞት ተዳርገው ስሎቪያን፣ ክሮኤሺያ፣ መቄዶኒያ፣ ቦስኒያ እና ሞንቴኔግሮ በተሰኙ ትናንሽ ሀገራት እንድትበጣጠስም ምክንያት የሆናት በተዛባ ታሪክ ተፈጠረ የጥላቻ ንግግርም ነው። በመካከለኛው ምስራቅ እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 በተፈጠረ የሃይማኖት ጥላቻ በሺዎች የሚቆጠሩ የንጹሐን ዜጎች ደም በከንቱ ፈሷል። ከፓኪስታን የሃይማኖት ጥላቻ እስከ ህንድ የጎሳ ልዩነት ያጎላው ጨለምተኝነት ምንጩ ይኸው የጥላቻ ንግግር ያስከተለው ራስን የመኮፈስና ከማናንሽ የስሜት ነው። ማብቂያ የሌለው የእስራኤልና የመካከለኛው ምስራቅ በተለይም የፍልስጤም አረቦች ግጭት እስከዛሬም ለገላጋይ ባለመመቸት ከዓለም ቀዳሚ ሳይሆን አልቀረም። ናዚ ጀርመን ከ1.5 ሚሊዮን እስከ 2 ሚሊዮን የሚጠጉ አይሁዳውያንን ያለበደላቸው በተለያዩ አይነት የግድያ ዘዴዎች ይህችን ዓለም ያለ ጊዜያቸው ለማሰናበት በቅድሚያ የተጠቀመችው የጥላቻ ፕሮፓጋንዳ ማሰራጨት ነበር። ከቅርብ ዓመታት ወዲህ በቴክኖሎጂ በተራቀቀችው ሀገር አሜሪካ ጸረ ጥቁር ወንጀሎች እንደ ኤሮፓ ያላ አቆጣጠር 2009 እስከ 2010 ድረስ የከፋ ደረጃ ላይ በመድረስ ቀደም ከነበረው ቀድሞ ከነበረውም 47% ጭማረዋል። ክብሩ የሰው ህይወት እንዲያልፍ አካል ጉዳት እንዲደርስ ንብረት እንዲወድም እና ታሪክ እንዲዛባ የሚያደርግ የጥላቻ ቃላት ከመሰንዘር በፊት ደጋግሞ ማስተዋልም ይገባል። ከጥላቻ ይልቅ ተጠቃሚ የሚያደርግ ሐሳብ ማፍለቅ የተሻለ ሀገር ተረካቢ ትውልድ ከመፍጠር ባለፈ እርስ በርስ መፋቀር ጥሩ ነው የሚል እምነትም አለኝ። እናንተስ ሁላችንም የምናወጣውን ቃል እንጠንቀቅ። ማርታ እጅግ ልዩ አቅም ያላት ጎበዝ ተዋናይ ናትና ከእንግዲህ በቆንጆ ስራዎች ተመልሳ እንደምናያትም ተስፋ እናደርጋለን። የዛሬን እዚህ ጋር በቃን። አብራችሁን ስለቆያችሁ ክብረት ይስጥልን።